ታግታ ነው ወይ ደግሞ ታግታ ነው ያለ እኔ፣ ብለው የልጅነት ፍቅረኛ ምናምን የለሽም። የፍቅር መታገት ላይ ነው ሰራተኛ። ከዚህ በኋላ አይደለም እኔን መናገር ቀና ብለሽ አልፈልግም። የሚያ ሽያለዛ ደደብ ጓደኛ ደውልለትና ፍቅር እንዳይበጣት። ሁለተኛ ነገር ማለት ሲለውን ነገር አትጠይቂ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብን። ይህ አደይ የዋህነት አሁንም እንደቀጠለ ነው። እንግዲህ ፍቅርም በብልጠት ከታፈነችበት ማለትም ዳይመንድ ከአገተበት ቦታ ለማምለጥ ሞክራ ነበር፣ ነገር ግን ዳይመንድ ተከታትሎ ይዟታል። ሰላም! ውድ የተወደዳችሁ የተከበራችሁ በመላው ዓለም ላይ የተገኙ የሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት በሰላም ጤና፣ ፍቅር፣ አንድነት ተመኝላችሁ። ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። እነሆ ዛሬም በአደይ ተመልሰን መት ተገኝተናል። ሰራተኛዋ አደይ ይቀጥላል። እንግዲህ በባለፈው ያቆምነው ዳይመንድ ፍቅርን አግቷት ብር ተቀብሎባት ነበር። ማለትም ወንድሟ ጋር ደውለው ባርኮትን ብር ተቀብለውታል። ፍቅር ደግሞ ታግቻለሁኝ እያለች ነበረ እና እንግዲህ ይህ በእንዲህ እንዳለ ፍቅር ስለመታገቷ ዴቭ ባርኮትና ሊዲያ ቁጭ ብለው ሲያወሩ እንግዲህ ቀበጧ ሊዲያ የምናውቃት ለምንድን ነው የታገተችው? ብለው ሲጠይቋት እንግዲህ ፍቅር ራሷን አሳግታ ይሆናል እንጂ እየዋሸች ነው እንጂ ማንም አያግታትም ብላ ለዴቭም ለባርኮትም ስትመክራቸው ስትነግራቸው ነበረ። እመኑኝ ፍቅር ራሷ ናት ውሸት ፈጥራ ራሷን በራሷን ያሳገተችው እንጂ ፍቅርን ማንም አያግታትም ብላ ከአንዴም ሁለቴ ለዴቭና ባርኮት ስትነግራቸው ነበር። ለምን እንደዚህ ያልሲ ሲሏት፣ አላውቅም። እሱን ያ ዳይመንድ የሚባለው ልጅ ጋር ሄዳችሁ አጣሩ እያለች ነግራችኋለች። ነገር ግን እነሱ ስላላመኗት ዴቭ ክላሷ ወስዶ የፍቅር መታገት ያንቺ እጅ አለበት ወይስ የለበትም ብሎ ሲጠይቃት አሁንም ስለሷ ነው የምትጨቀጭቀኝ ወንድሜ፣ እንደውም ወደ ውጭ ወስደህ አዝናናኝ ደብሮኛል እያለች ስትለው፣ እሱ ግን አንቺ ስለ መዝናናት ስለ መጫወት ታስብ ያለሽ ፍቅር ታግታ ብሏት ያለ ሲላት እንግዲህ እሷ ፍቅር በጣም ስላታለለቻት ከዛ ቤት ውስጥ ቆልፋባት ስለወጣች ያው ማንገታት ስለማታውቅ ነገር ግን ራሷን በውሸት ያሳገተች ነው ብላ ነገራችኋለች። እንግዲህ ዴቭም አላመናትም። ዴቭና ባርኮት እንዲሁም ደግሞ አደይ ወደ ዳይመንድ ወንድም ማለትም ዳይመንድ ጓደኛ ጋር ሄደው ንጉስ ጋር። አዴን በጣም ይወዳታል፣ ያፈቅራታል። አዴ ደግሞ ብዙ መሥዋዕትነት መክፈል ይፈልጋል እና እሱ ጋር ሄዳ ፍቅር አለች ወይስ የለችም ብላ ጠይቀው ነበረ። ነገር ግን እዛ እንዳልመጣች እንዳላየ ነግሯታል ግን። ያው በነገራችን ላይ አደይ የዋህነቷ አሁንም አሳልፋ ሊሰጣቸው ነው። ፍቅርን ያግቷት። እንግዲህ ዳይመንድና ንጉስ ፍቅርን ያግቷት ለአደይ ብለው ነው። ምክንያቱም ዳይመንድ ፍቅር እንዳታለለችው ሲያውቅ በጣም ተናዷል። እንዴት በእህቴ ብር እኔ ትገዥኛለሽ፣ እህቴን አሳልፌ ሸጫት አለሁኝ። እሷ ለእኔ ብዙ ነገር እየሆነችልኝ፣ እሷ ብዙ ነገር እያሰበችልኝ እኔ ግን የገዛ ደሞዟ ክህደት ፈጸምኩባት በሚል ሰበብ እንግዲህ ፍቅርን አግቷታል። ፍቅርን እንግዲህ ዳይመንድ በጣም እያሰቃያት ይገኛል። የሚያሰቃይበት ምክንያት እንግዲህ ከዚህ በፊት የከፈለችው ደሞዝ የ አደይ ደሞዝ መሆኑን ስላወቀ ነው ማለት ነው። እና ያው በማድረጉ ቢጸጸትም ፍቅርን ግን ሊለቃት አልፈለገም። ሽንቴ መጣ በሚል ሰበብ እንግዲህ ፍቅር ማምለጥ ለማምለጥ ሞክራ ነበር። ዳይመንድ ግን እንደምንም ተከታትሎ ይዟታል፣ እንዳታመልጥ ማለት ነው። ድጋሚ ወደ አግቷታል ማለት ይቻላል። አምልጣ ወደ ቤቷ ልትሄድ ስትል ከዛ እንግዲህ ባርኮት ንጉስን ማለትም የዳይመንድን ጓደኛ እህቴን ካላመጣህ አልለቅህም ብሎ ቤቱ ድረስ ማለትም ፍቅርን አገተበት ቦታ ድረስ ሲወስደው ፍቅርና ዳይመንድ ከዛ ክላስ ስለወጡ ሊያገኙት አልቻሉም። ከዛ በኋላ ፍቅር እስካልመጣች ድረስ አንተ ከዚህ ቤት አትወጣም ብለው ወደ ራሳቸው ቤት አንጥተው ሶፋ ላይ አስቀምጠው ሲመክሩት እንዲሁም ደግሞ ሲቆጡት ነበረ። ዴቭ ከአደይ ጋ ሁለተኛ እንዳላይህ አደይን ብለህ እንዳትመጣ እያለ ሲናገረው፣ ግደለኝ እንጂ እማላደርገውን ነገር አትዘዘኝ ወይም ደግሞ አትጠይቀኝ ብሎ ነግሮታል። ከዛ በመቀጠል እንግዲህ የፍቅርን ሴራ ንጉስ አጋልጦባታል ማለት ነው ማለትም ፍቅርን ዳይመንድ ነው ያገታት። ያገተበት ምክንያት ደግሞ የፍቅር ማለትም የአደይን ደሞዝ ፍቅር ለዳይመንድ ከፍለው ዳይመንድ እንዲዋሽ በውሸት አደይን ከዛ ቤት እንድትባረር ስላደረገ፣ እንግዲህ እውነቱን ነግሯል። ይህንን ነገር በመስማታቸው ባርኮትም ዴቭም በጣም በጣም ተጸጽተዋል። ምክንያቱም ፍቅር አታደርገውም ብለው ነበር ያሰውት ከዚህ በፊት ፍቅርን ብሩን የታረግሽው ብሎ ሲጠይቃት፣ ችግሮኝ ለትምህርት ቤት አጠፋሁት፣ ለዛ ነው የአደይን ደሞዝ ያልከፈልኩት ነበር ያለው ነገር ግን ያው ንጉስ ብሩ ፍቅር ዳይመንድን ገዝተው እንደሆነ በብር ገዝተው እንደነበረ አስረድቷቸው፣ ከዛ ባርኮት እንግዲህ አደይን ይቅርታ ጠይቋታል። ሶ አደይ ሌላ ስራ መፈለጓን ትታ ወደዛ ቤት ተመልሳለች ማለት ነው። ከዛ በመቀጠል እንግዲህ አደይ ለምለም ጠንካራ እንድትሆን ስትነግራት ነበረ። ከዛ ሌዲያ ደግሞ አንቺ ሰራተኛ እያለች ለምለምን ስትንትን ስትላት እኔ ሰራተኛ አይደለሁም እንዳንቺ ቀበጥ ልጅ ነበርኩ እናትና አባቴ ጋር በምኖርበት ሰዓት ነገር ግን ጊዜና ችግር ነው እንደዚህ ያደረገኝ ሁለተኛ ኤላ ጋ እንዳትሄጂ ኤላ ጋ ሄደሽ ባገኝሽ አለቅሽም ብላ አስፈራርታታለች ያው እንግዲህ ሊዲያ ከቅብጠቷ የተነሳ ኤላን አፍቅረዋለች ኤላ ግን እንደ እህቱ ነው የሚያት ምክንያቱም ለምለምን ስለሚያፈቅራት ለምለም የልጅነቱ ፍቅረኛው ስለሆነች ሊዲያን እንደ እህቱ ነው የቀረባት። ከእህቱ ውጪ እንደማያስባትም ከዚህ በፊት ነግሯት ነበረ። ከዛ እንግዲህ ሊዲያ ለምለም በጣም ስታስፈራራት የራስሽ ጉዳይ ብላ ወታ ኤላ ጋሄዳ ሙዚቃ እየዘፈነችለት ነበረ ከዛ በኋላ ግን እኔ ማፈጥራት ልጅ አለችኝ ስለዚህ ለምለም እንድትከፋብኝ አልፈልግም ከለምለም እዚህ ቤትም እንድትመጭ ስለማትፈልግ ባት መጪ ይመረጣል ብሎ ሲላት እኔስ ማን ይረዳኝ እኔንስ ማን አይሱሺ በላይ ብላ እንግዲህ እለው ላይ ልጥፍ ስትል ለምለም ከ አናዴ ቤት ሄዳ ትደርስበታለች። ለምለም እንግዲህ በጣም ከመናደዷ የተነሳ ኤላን ስለምትወደው ከዛ ቤት ሁለተኛ እንደማትረግጥ እንደማትሄድም ጥለው ወታለች ማለት ነው። ቀጣይ ላይ እንግዲህ ኤላና ለምለም ይገናኛሉ፣ ይታረቃሉ ወይስ አይታረቁም የሚለውን የምናይ ይሆናል። እንዲሁም ደግሞ ፍቅር ዳይመንድ መጨረሻቸው ምንድን ነው? ማለትም ዳይመንድ ፍቅርን አንገቷን ይዞ ያረገችውን ነገር እውነቱን ለባርኮትና ለዴቭ ይነግራቸዋል አይነግራቸውም፣ የሚለውን የምናይ ይሆናል። እንግዲህ የፍቅርም ሴራ ተንኮል እንደቀጠለ ነው። የአደይም የዋህነት እንደቀጠለ ነው። በአሁኑ ዘመን እንግዲህ የዋህ ከሆናችሁ ወደዛው የሚቀብራችሁ እንጂ የሚያነሳችሁ የለም ማለት ነው።